ሰላም እንዴናችሁ፣ ደህና ናችሁ ወይ? እንዴነው? አሰላም አላይኩም። ኢየሱስ እኮ አሰላም አላይኩም ይል ነበረ። ኢየሱስ ራሱ አሰላም አላይኩም፣ ኢንሻላህ ይል ነበር። ኢየሱስ ኢንሻላህ ይል ነበር። ኢየሱስ ክርስቶስ እና የእስልምናን ነገር ሳስበው አንዳንዴ ሳቅ ይዞኝ ይሄዳል። ለምን የሚል ጥያቄ ይኖራል። ለምንድን ነው ሳቅ ሚዞት የሚይዝህ ወንድም አረጋ? የስልምናን ነገር ስታስበው፣ ስታወጣው፣ ስታወርደው፣ ስታነጻጽረው፣ እንደው ዝም ብለህ ስትገረምበት ለምን የሚል ጥያቄ ይኖራል። ዓለም ኢየሱስ በአራተኛው በአራት አመተ ምህረት በአራት አመተ ምህረት ወይም ከሁለት እስከ አራት ባለው ዓመተ ምሕረት በዛ እንደተወለደ ነው የመጽሐፍ እንትን አዋቂ ቴዎሎጂን ሂስቶሪያን፣ የታሪክ የስነ መለኮት የተለያየ እንትን የሚናገሩት። መሐመድ ነብዩ መሐመድ አምስት መቶ ሰባ ዓመተ ምሕረት ነው የተወለደው። ጌታ ከመጣ አገልግሎ፣ ከሄደ ከሞተ፣ ካረገ ከዛ በኋላ መጥቶ እስልምና የሚባል ሃይማኖት መሰረተ። በዱብዳ እስልምና የሚባል ሃይማኖት መሰረተ። ከስንት ካስድስት መቶን በለው ስድስት መቶ አመት በኋላ መልእክቱ መምጣት ጀመረ። የነብዩ መሐመድ መልእክት መምጣት የጀመረው ከስድስት መቶ አመት በኋላ ነው። ጌታ ሁሉ ነገር የመዳን ስራው ተፈጽሞ ምን ካለ በኋላ ሰይጣን ሲያንቀላፋ ቆየና ከስድስት መቶ አመት በኋላ ነቃ። አሁን ምን አለን? ኦ ኢየሱስ እኮ ሙስሊም ነበር። ከስድስት መ በጣም ይገርማል፣ በጣም ይገርማል። አንድ ወንድም ሲናገር ሰማሁት። ይሄ ማለት ምን ማለት ነው? አንድ የአንደኛ ክፍል ተማሪ የአስራ ሁለተኛ ክፍል ተማሪን ሲያልፍ፣ ወደ ዶክትሬት ሲያልፍ ሰማና ኦ እሱ እኮ ወደ ዶክተር ያለፈው ከኔ ቀስሞ ነው፣ ከእኔ ቀስሞ ነው። ልብ በሉ የስንት አመት ነው እሱ የስንዳን ያንደኛ ክፍል ነው ያንኛው፣ አስራ ሁለት አመቱን ተምሮ ምን ብሎ አጥንቶ ምናምን ብሎ ፈተና አልፎ ወደ እንትን ሲሄድ የአንደኛ ክፍሉ ብቅ አለና ቁጠሩኝ ብሎ። መቼም ቁጠሩኝ የሚል ሰው አለ እኔ ቁጠሩኝ ነቢዩ መሐመድም ሰለላሁ ዐለይሂ ወሰለም እንደዛ ናቸው። ቁጠሩኝ ቁጠሩኝ የሚል ቁጥር አስገቡኝ ይላሉ። ስለዚህ የአንደኛ ክፍል ተማሪው ለህዝብ ወጥቶ ሰማችሁ፣ አገሬ ወይ ስማ፣ ስማ፣ አቶ ከሌኮ አስራ ሁለተኛ ክፍልን ያለፈ ከእኔ ቀስሞ ነው የአንደኛ ክፍሉ የአስራ ሁለተኛ ክፍሉ ከአንደኛ ቀስሞ አለፈ። ይህ መቼም ይቀራረባል እንጂ ከመሐመድ ጋር የባሰ እብደት ነው። የመሐመዱማ እብደት ላይ እብደት ነው። ስለዚህ ኢየሱስ እስላም አይደለም አልነበረም፣ አይሆንም፣ ሊሆንም አይችልም። ኢየሱስ እስላም አልነበረም፣ አይሆንም፣ ሊሆንም አይችልም። እኛም እንኳን አንሆንም። ስልምና ነው ውግዝ ከማርዮስ የአርዮስ አስተምሮት ነው። እስልምና የሚቀበለው ሰው ለምንድን ነው ይሸወዳል? አንድ አምላክ አንድ ምንድን አንድ አንድ አንድ ምንድን ማን ነው? አላ አላሁ አለም አላህ ነው የሚያውቁ አሀ አንድ አምላክ አንድ አምላክ የጣዖት አምልኮ ቁንጮ የነበረው ሶስት ልጆች የነበሩት አልዑዛ፣ አላት፣ ወመናት ኻራኒኩላ ይባላሉ። ኻራኒኩላ በጣም በጣም ነብዩ የሰገዱላቸው እና ኢየሱስ ጣዖት አምላኪያንን እንትን ይላል፣ ይቀጣል ይቀጣል። ኢየሱስ መሐመድን የሚቀጣበት ቀን ይመጣል፣ ሩቅ አይደለም። አላህን የሚመጣ የሚቀጣበት ቀን ይመጣል፣ ሩቅ አይደለም። ኃጢአተኛው ሁሉ በፊት ጉልበት ሁሉ በፊቱ የሚንበረከክበት ቀን ይመጣል፣ ሩቅ አይደለም። ያኔ ጥቁር ድንጋይ ወይ የጣል የካባ ድንጋይ የት ነው ያለው? መጥቶም ይመሰክርልኝ። አገር አቋርጬ ራቁቴን ሁኜ ሰው ጋር ተገፋፍቼ ዋው ዋው ብዬ የነካሁት ያ ጥቁር ድንጋይ የለም። እንዴት አላሸወደህ? አረቢ ያረቢ ረቢ አላሸወደህ? አዎ፣ አላሸወዳቸው እና ይመቻችሁ፣ ይመቻችሁ። ወደፊት የነብዩ መሐመድን ስነ ባህሪያት የነቢዩ መሐመድን ነብይነት እናረጋግጣለን። በእርግጥ ነው ጨረቃን በእጃቸው ይዘዋል። ሰነጠቋት። የተሰነጠቀውን ጨረ ቀጠው ምን እኔ እኳ አበሻው እኮ ምን አይነት እንደሆነ ነው። የተሰነጠቀውን ጨረቃታዩም ወይ ነቢዩ ሙሐመድ የሰነጠቁትን ማንም ባያያቸውም? እንዴ ማታ ወጠው ሲያዩ ተሰንጥቋዩና ኢንሻአላህ አሉና ይህን እኔነኝ የሰነጠቁት አሉ። የሆነሽ መስመር መስመር አለ አይደል፣ ብዥ ብሎባቸው የአረቢያ ጨረቃ ሲወጣ ልዩ ነው። ክሊር በሆነ የአረብ ሀገር ጨረቃ ክሊር በሆነ በጣም በጠራ ሰማይ ላይ ሲታይ ደስ ይላል ጨረቃው እራሱ። እና ወጠው እንትን ሊሉ ሊቀባጥሩ ሲሉ አዩና፣ አዎ እኔ ነኝ እንትን ያልኩት። እንዴ፣ ኧረ አልሰነጠቁትም አለች፣ ማናት አይሻ ሰነጠቁት እንኳን እሱ የሚሰነጥቁ እኛንም በወጉ አይተኙንም ያላደረሱንም፣ አለችና ነግራቸው አረፈች። ለማንኛውም ይመቻችሁ። የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያም ማለት ደግሞ አላህና መላኢካቱ ይጸልሉን አነብይ በነቢዩ ላይ ይጸልዩልን ይላሉ። አናበይ በነብዩ ላይ ይጸልዩ ማን አላህም ይጸልያል፣ መላእክቱም ይጸልያል። እንዴት መሐመድ አምላክ አርገው ራሳቸው አምላካቸው እንዲጸልያላቸው ያረጉ የጣዖት አምላኪዎች ቁንጮ ናቸው። እና በሌላ ፕሮግራም እስክንገናኝ የእግዚአብሔር ፍቅር የጌታ ኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ አንድነት ህብረት የገናናው የብርቱ የታዳጊያችን የክርስቶስ ሰላም ከሁላችሁ ጋር ይሁን ባይ